እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። ሁሉ ሰላም፣ ሁሉ ቸር፣ ቀየው፣ ጓዳው፣ ቤቱ ሁሉ ሰላም ነው። እኔ ጋር እግዚአብሔር ይመስገን በጣም ደህና ነኝ። አዲስ ቪዲዮ እንግዲህ እግዚአብሔር ፈቅዶ ልክ እንደዚህ ዋ ብለን አመት በዓል ይመስለን ምናምን መተናል በቀደም ሲያቀብጠኝ ዜጋ ደወልኩና ኮምፕሌን ለማድረግ ነበር አደዋወሌ። ወይኔ ሙቀቱ ሊገለኝ ነው ምናምን አልኳት። ከዛ ወዲያው የትነሽ አለችኝ። ድምፅ ይሰማኛል የትነሽ ስትለኝ፣ ሾፒንግ ወጣ ብዬ ነው አልኳት። ወዲያው በሳቅ ነው የሞተችብኝ። ወይኔ አንቺ ምን አለብሽ? እኔው ከልጆቼ ጋ እየተሯሯጥኩ ነው። አሁንም አንቺ ምን አለብሽ አለችኝ። እንዴት እንዴት ምናምን ስላት በቃ ስራሽን እየሰራሽ ነው፣ የራስሽንም ነገር እያጨራረሽ ነው፣ ልጅሽን ዩኒቨርሲቲ አርገሻል፣ ሁለተኛ ልጅሽ እየተመረቀ ነው ሊመረቅ ነው፣ አንቺ ምን አለብሽ አለችና፣ እንደው በቃ ይሄ ሰክሰስ የምንለውን እናት ስንሆን በቃ አንቺ እንደዚህ ነሽ አንቺ እንደዚህ የምንባባለው ነገር አለን፣ ዘረዘረችልኝ። አይ አንቺ ያልኳት፣ ሁሌም ባለንበት ቦታ ሆነን ነው አደለም ነገሮችን የምናየው እኔ ግን በጣም ብዙ ጊዜ በቃ በተለይ ኩርት ብላ ልጆቿን ወይ አስመርቃ ወይ በቃ ድራ ምናምን እናት ካጠገብ ሆና ከልጆቿ ጎን ስትቆም ሳይ በቃ ያሳለፈችው ነገር ግንባሯ ላይ ተጽፎ አየዋለሁኝ። እንደምታውቁት እንግዲህ እኔም ከልጆቼ ጋር ተለያይተን አሁን ስምንተኛ ዓመት መጣና ዶንም እናቴ በቀደም ስምንት ዓመታችሁ እንትን አለ ምናምን እያለችኝ እያወራችኝ ነበር አበቦቿን እያጠጣችና ምን ነው ጠፋሽ ብዬ እንደሆነ ሷ እየጠየኳት ነበር። እና ተቀይሜሻለሁ አለች። ምን አድርጌ ምናም ስላት፣ ያረግሻትን አበሻ ቀሚስ አታሳይን ገዝተሽ ምናምን ብላ ብቻ ኮምፕሌን አረገች። ያው እናትን እንግዲህ ለማባበል ይቅርታ እናቴ ገዛለው አሰፋልሻለው ምናምን ብዬ ብቻ አባበልኳት። ኤኒዌይስ እነዚህ ነገሮች የማነሳበት ምክንያት አለኝ። እንደምታውቁት የልጆቻችን ስኬት ለኛ ትልቁ ማዕረጋችን ነው፣ አይደለም አንድ ሯጭ ሮጦ የወርቅ መዳሊያ ምን ይሸለማል? አይደል? ለእኛ ደግሞ በቃ ስኬታችን ይሄ ነው። ወንዶ ልጅ እንግዲህ ዘንድሮ አስራ ሁለተኛ ክፍል ይጨርሳልና ይሄም ለእኔ በቃ ሳስበው እራሱ አንዳንዴ ፍጥን ይላል እላችኋለሁ። አይደለም ብዙ ጊዜ ብቻ እግዚአብሔርን አመሰግንበታለሁ። ብዙ ጊዜ እንዳልኳችሁ ሴት ልጅ በልጆቿ በቃ ጥሩ ነገር ሆኖላት ስታይ በብዙ ነገር የተሸነፈች ሴት ናት። ይህንን ብዙ ጊዜ አናስተውለውም አይደለም። ከዛሬ ርዕሴ ጋር ይሄዳል። እንደምታውቁት እኔ ሲንግል እናት ነኝ፣ ብቻዬን ሆኜ ልጆቼንም ማሳድግ በዛ ላይ ደግሞ በስደት ላይ ልጆቿን ርቃ የምትኖር በብዙ ነገር ተፈትና በብዙ ነገር ተፈትና ብቻ ሳይሆን ወድቃ በልጆቿ ግን በፍሬዎቿ ግን እግዚአብሔር እየካሳት ያለች ሴት ነኝ እና በተለይ ብዙዎቻችሁ ስታናግሩኝ ምን ስትሉኝ፣ ሁሌም ወደ እንትናችሁ እግዚአብሔር የረዳችሁን ነገር ነው ፎከስ እንድታደርጉም ማረጋችሁና። አሁን እኔ ጠንክሬ ሰርቼ ተሰድጄ ምንም ነገር ሳይኖረኝ መጥቼ ከዛ ደግሞ ራሴን አስተምሬ ምን ብዬ እንትን ስል ከዛ ደግሞ ልጆቼ እኔን ፈለግ ሲከተሉ፣ አሁን የመጀመሪያ ልጄ ዩኒቨርሲቲ ኮምፒውተር ሳይንስ እየተማረች ነው። አሁን ምን ሰርቲፊኬት ልስራ ምን እያልን ስናወራ ራሱ የእግዚአብሔር ስራ በቃ ይገርመኛል። የሱ ስራ ቤት ቤት አድርጎ እንደሚያገናኘው በጣም ይገርማል እና በቀደም ከአንድ እህቴ ጋር አወራሁና ከባለቤቷ ጋር ተለያይተው እንደገና እግዚአብሔር እንግዲህ ረድቷቸው ትዳራቸው እንደገና መኖር ጀመሩ። ነገር ግን እሷ በውስጤ በጣም ብዙ ነገር አለ አለች። በጣም ብዙ ነገር በድሎኛልና ቃልዬ ግን በቃ ተጸጽቶ የኖረ ነው። ምን እያለ ነው ግን? እኔ በቃ ምንም አልጥምሻለኝ አለች። እና ብዙ ነገር ትስላል ባለፈውም ስለ ይቅርታ አውርተሽ ነበረ፣ ግን እንዴት ነው የሰው ልጅ ከልቡ ሊወጣለት የሚችለው? አንዳንዴ መጥፎ ንግግር ሁሉ እናገራለው ምናምን ብላ ይህንን አንስታ ነገረችኝና ያው እንደምታውቁት እንግዲህ ከራሴም ጋር እያያ ያስኩ ነው የምነግራችሁ። ብዙ ጊዜ ላቭ ላንጉዌጅ አለ። ቅድም የእናቴን ያነሳሁላችሁ ይቅርታ እናቴ ብዬ እንትን ስል፣ ለምንወዳቸው ሰዎች ትንሿ ቃል ራሱ ሚኒንግፉል ናት፣ አይደለም ፍቅራችንን ምንገልጽበት ነው። ፍጹም ሰው የለም፣ ሲሳሳት ይቅርታ ይላል። የሆነ ነገር ሲሆን ብቻ ሕይወትም ባላንስ እያደረገ የምንኖርበት ነገር አለና በዛ የተነሳ ነው እንግዲህ ይህንን ያነሳሁት፣ እና ይህንን ከእሷ ጋር አውርቼ እንደጨረስኩኝ ከእናቴ ጋር ደግሞ ወደ ማታ በኢትዮጵያ ሰአት እንግዲህ እናቴ ጋር ደውዬ ምን ነው ጠፋሽ? እንዴነሽ? እያልኳት ቅድም እንዳልኳችሁ እሷም ከፍቅረኞቿ ጋር ነበረች። አበቦቿን እያጠጣች ውሃ እየሰጠቻቸው እያለመለመቻቸው ነበረ እና እንደሆንም አንድ የምትወዳት አበባ እንዴት ሆነች አበባ እንትን እያለች እየከሰመችባት ነበረ እና እንዴት ሆነ ስላት አይ፣ እሷማ ባጠጣት፣ በኮተኩት ምንብል በቃ አልለወጥ አለች አለች ድርቅ አለች እና አነሳኋት። ሌላ ተክ እያለሁ እሱም ትንሽ ለመጠውለቅ ፈልጎ ነበር፣ ግን እያጠጣሁት እንትን ስል ተለወጠ አለችኝ እና ይሄንን ሳይ ያው ታውቃላችሁ መቼም ብዙ ነገሮች እንደሚገናኙብኝ ከህይወቴ ጋር ነገሮችን ሳይ ደግሞ እንደ ምሳሌ አድርጌ ነው የምወስዳቸው። ታውቃላችሁ ፈጣሪያችንም ነገሮችን በምሳሌ እያደረገ ለሰዎች ሲያስረዳ ምን ሲል መጽሐፍ ቅዱስ ላይ እናነባለን እና እሷ የነገረችኝ ነገር ትዝ አለኝ፣ ለእሷ የሚያወራውት ነገር ትዝ አለኝ እና እኔ የሚያሳለፍኩትንም እያረኩ ነው የምነግራችሁ እና አንዳንዴ የማይ ብታጠጡትም ውሃ ብታደርጉም ብትከተኩትትም ምን ብትሉም በቃ የሞተ ነገር አለ ያስታውቃል። አደለም? ለውጥ ከሌለው በቃ ተስፋ ትቆርጡበትና እንትን ትላላችሁ፣ ግን አትጸጸቱ። ምክንያቱም ይድድ ኤቭሪቲንግ ፎር ኢት አደለም? አቴንሽን ሰታችሁ በደንብ ብዙ ነገር ታደርጉለት አላችሁ ለምን ጠወለገ ለምን ደረቀ ደግሞ እሱ ብዙ ምክንያቶች ሊኖሩት ይኖራል አይደል ለእሷም ያልኳት ግን አትሊስት እኮ በይቅርታ ቤትሽ ነው ያለው ባለቤትሽ አልኳት እና ብዙ ጊዜ ያልፈታች ሴት ትዳር ውስጥ ያለች ሴት እነዚህን ልዩነቶች አታውቅም የሞተ ነገርን እና ያልሞተን ገና ውሃ ጠጥቶ መለምለም የሚችልን ነገር ግን መለየት አለብን። ብዙ ጊዜ ሶሻል ሚዲያን እያየን የተለያዩ ነገሮችን እያየን ከኛ የጎደለ በቃ ይሄ ነገር ያለቀለት ነው ብለን እንደመድማለን። ይቅርታ ራሱ እኮ ኢትሰላቭ ላንጉጅ አልኳት፣ እና ብዙ አይነት ነገር ከመስማት የተነሳ ምሳሌ እየነገርኳት ነው እንትን ያልኩት እና በዚህ ዘመን እኮ ይቅርታም የጠፋበት ዘመን ነው። እና ፕሊዝ ያሹን ነገር ጠበቅ አድርጊና ኑሮሽን ኑሪ። እንደገና ደግሞ ሴት ልጅ ፕሮሰስ የምታደርግበት ጊዜ አለ። ለምሳሌ ለመተውም አንድን ነገር በቃኝ ለማለትም ቅድም እንዳልኳችሁ ውሃ ኮትኩታ ምን ብላ ምን ብላ በአንዴው እንትን አትልም፣ አትተውም። አንድን ነገር ነገር ግን በቃ ይሄ ነገር አልቆለታል ብላ ለመተው ልቧ እንትን እያለ እያለ ግን ሲለመልምላት ደግሞ በጥርጣሬ ነው የምታየው። ይሄ ነገር የእውነት ነው ወይስ ሊመለስ ነው አይደለም ብላ በጥርጣሬ ነው የምታየው። የሴት ልጅ ኢሞሽን በቀላሉ መለዋወጥ አይችልም። ወንድ ልጅ ዛሬ ወደደ፣ ነገ ብዙ ነገር ሊሆን ይችላል። በቃ ላይክ ስንት ነገር ያለ ሰው ነገ ጧት ሌላ ሰው ሆኖ ልታዩት ትችላላችሁ። ሴት ግን ኢሞሽኗን ፕሮሰስ ለማድረግ ጊዜ ይፈጅባታል። እና አሁን ኢሞሽንሽን አስተካኪ፣ በመጥፎ ንግግር የባሰ ኑሮሽን ታፈርሻለሽ። ትዳር ፍቅር ትዳር አይሆንም። ፍቅር መልሶ ሊያገናኝሽ ይችላል። ነገር ግን ሁሌም ሰው የሚያስቀድመው ሰላም ነው። አብሮ የሚያኖረው ሰላም ነው። ሰላም የሌለው ነገር ሁሌም እንትን ይላል፣ ይፈርሳል እና ይሄንን አስተዊ ብዬን የነገርኳትና፣ እንደሆነም በቀደም እዚህ ጋር ሾው እያየው ነበረ። ይህም ሌላ ገጠመኝ ነው። የሚገርመው ነገር እና በጣም በቃ ተዋደው ዴቲንግ ሾው ነው ገና እንደጀመረ፣ እንደ ባልና ሚስት አክት አደረጉ። ምን አሉ? በቃ ወደዳት፣ ምን አለ እና ከዛ በኋላ ግን በቃ እሷ በቃላቶች ጌምህን ከፍ አድርግ እንጂ እንደዚህ አድርግልኝ ቁርስ እንደዚህ እያደረግ በቃ ይሄ ላይክ ምንም ጥሩ ጥረት እንደማያደርግ አድርጋ መናገር ስትጀምር መራራቅ መራራቅ ጀመሩ። እና ከዛ በመሀል አዲስ ሴት እንግዲህ ጆይን ታደርጋለች እዚሁ ሾው ላይ እና ከዛ በቃ ልጁ ወደዛኛ ወደዛችኛዋ ልጅ እንትን ማለት ጀመረ። አትራክት መሆን ጀመረ። እና ያው ሾ ነው እንግዲህ አሁን ይህንን ኤግዛክትሊ በሪል ላይፍ አድርጋችሁ እንዳትወስዱት አደራችሁን። እና ያው በሕይወታችን እየተካችሁ አስቡት። እኔ ያው ፍቅር ብዬ ስነግራችሁ በልጆቼ ነው አሁን የራሴን አለሜን ነው የምነግራችሁ አሁን በዚህ ሰዓት የምነግራችሁ። ለልጆቼ የማሳየው ፍቅር የተለየ ነው። ድሮ አጠገባቸው አንገታቸው ውስጥ እየሳምኩኝ የእናትነት ፍቅር ሰጣለሁ። አሁን ደግሞ ተለይቼ ሲሆን የርቀት ፍቅር የምሰጣቸው አለ። እና ብዙ ሴት ደግሞ የምትሳሳተው ከወለደች በኋላ ከባሏ ኤክስፔክት የምታደርገው ፍቅር አለ። ይሄ በቃ ፌሪቴል የሆነ ማለት ነው። ድሮ ቦይፍሬንድ እያለ እንደሚያደርገው እንዲያደርግላት ኤክስፔክት ታደርጋለች። ምን ትላለች? ነገር ግን እንደዛ አይሆንም። ባልሽ አሁን እኮ የድሮ ቦይፍሬንድሽ፣ ባልሽ እና አባትም ነው አይደለም እና ትልቁ ነገር ሴቶች በቃ ያ ነገር ከፈረሰ በኋላ የሚጸጸቱበት ነገር፣ አንድ ሰው ባልሽ ሆኖ አባት ሆኖ ቤቱን ቴኬር አድርጎ ቤቱን ሞልቶ አንቺ የሚያስፈልግሽን ነገር ግሮሰሪ በይው ምን በየው ያሟላ ለልጆችሽ አባት ፍቅር የሚሰጥ አይነት ባል ከሆነ ዩ አር ላቭድ ። ያ የፍቅር ቋንቋው ነው፣ ላቭ ላንጉጅ ነው። ሌላው ነገር ቀስ እያለ የሚሟላ ነገር ነው እና ሴት ልጅ በተለይ ከወለደች በኋላ ሽኒጅ ቱ ቢ በጣም ስማርት እና ብዙዎቹ ካመለጣቸው በኋላ ከቀረ በኋላ ነው የሚሆነው። ይህንን የምላችሁ ቅድም ውሃ ጠጥቶም ኮትኮታችሁም ትንሽ እንኳን ተስፋ የሚያሳየውን ህይወት ነው እየነገርኳችሁ ያለሁት። ተስፋ የሌለውን አይደለም እየነገርኳችሁ ያለሁት እና የእሷን አሁን እናንተም አንዳንድ ሰው እንግዲህ የምታዩኝ ተስፋ ያለው ነገር ላይ ጭላንጭል ያለው ነገር ላይ ተስፋ አትቁረጡ እስከ መጨረሻው ደግሞ ታግላችሁ፣ አንዳንዴ ደግሞ ተሸንፋችሁ ብታቆሙ እንኳን ይህንን ነው የምነግራችሁ። እኔ አሁን በዚህ ሰዓት አንድ ውስጤ ጸጸት የሚባል ነገር ሳይኖረኝ በቃ በደስታ ስራዬ ራሱ ቢያደክመኝ ደስ እያለኝ ነው ምሰራው እና እግዚአብሔርም ደግሞ ይባርክላችኋል፣ መንገዳችሁን ያስተካክልላችኋል። ከእናንተ ያልሆነ ነገር ላይክ በቃ ሰላማዊ ጥሪ ያለው ብላችሁ የምትኖሩበትን ነገር ይሰጣችኋል እና ቅድም ያልኳችሁን እዚህ ጋ አሁን የመጨረሻ ምርጫ ሰዓት ደረሰ ማለት ነው። እዚህ ሾው ላይ አዲሷን ሴት መረጠ ይሄ ሰውዬ እና ለምን መረጥ ካትችን ሴት ብሎ ሲጠየቅ ይችኛዋ አዲሷ በቃ ምንም ሺወዝ ናሲስ ታይፕ ታይፑም አይደለችም፣ ምንም አይደለችም። ያችኛዋን ያፈቅራታል ፍቅር አለው፣ ግን ይችኛዋ ሰላም ትሰጠኛለች፣ ሺ አንደርስታንድስ ሚን ያለው እና አንዳንዴ ስንናደድ ምን ስንል በቃ በንዴታችን በንግግራችን በምናም ሰው የምንለውጥ ይመስለናል። ለሚወድሽ ሰው ልንገርሽ እዚህ ጋ፣ ለሚወድሽ ሰው እና ቫሊዩ ለሚያረግሽ ሰው ንግግርሽ ሳይሆን ዝምታሽ ራሱ ፔን ነው የሚሰጠው። ማለት በጣም የሚያም ነገር ነው የሚሆነው። ቫሊዩ ለማያረግሽ ሰው ደግሞ ምንም ለማትመስ፣ በቃ ለሰለቸው ሰው ደግሞ ዝምታሽ ዝምታሽማ ምንም አይመስለም። ንግግርሽ ደግሞ ሶ በጣም ፔንፉል። ድምፅሽን ራሱ መስማት የማይፈልግም በቃ ሁሌ የምትጨቀጭቂ ነው የሚመስለው። እና ዩ ሀቭ ቱ አንደርስታንድ እውነት ለሚጥር ሰው ዝምታሽ መልስ ነው። እና መጽሐፍ ቅዱስ ላይ ራሱ ይላል አይደለም፣ ኳይት ስፒሪት እንዲኖረን ነው ፈጣሪ የሚመክረን በብዙ ነገር እና መጀመሪያ ኢሞሽናችንን ፕሮሰስ ማድረግ በመናገር በመጮ በመሳደብ እንዲያርገኝ እንዲተደርጌ ነበር እንደዚህ በማለት አይደለም ኑሮንም እናስተካክለው እንዶንም ገና ሊስተካከል ያለውን ነገር አክስመ ነው እንዳይነሳ አድርገን ብዙን ነገር እናጣለንና እንዳትሸወዱ እንደገና ደግሞ ተለይቶ መኖር ሲንግል ማመሆን አሁንማ እንደ ፋሽን ሆኗል አይደለም ግን ልንገራችሁ ናቲንግ ምንም ፕራውድ የሚያደርግ ነገር የለም። በጣም ከባድ ስራ ነው። ግን አንዳንዴ የደረቀን ነገር ማለምለም የማትችሉበት ህይወት ሲሆን፣ ግን ጨክናችሁ የሴት ጀግና ሆናችሁ ልጆቻችሁን ታሳድጋላችሁ። ያ እግዚአብሔር የሚረዳችኋል። ነገር ግን የሚስተካከልን ነገር ሞኝ የሆንሽ ሶሻል ሚዲያ አያየሽ፣ ህይወትሽን አትበትኝ። ልክ እንደዚህች ሴት አቱኝ ቁንጅና፣ ይሄ መልበስ ማጌጥ ምናምን ብቻ ትዳርን ትዳር አያደርገው። ኢትስ ዘ ዌይ ዩ ሃንድል ቲንግስ። አንዳንዴ በዝምታ የምታልፊው ነገር ሊኖር ይገባል። እያወቅሽም እንዳወቅሽ እያወቁም አንዳንዴ በዝምታ የምታልፊው ሁሌ ጸጥበ አይደለም ተረጋግቶ መናገር በሰው በመከባበር መነጋገር። ከዛ ደግሞ የሚስተካከል ከሆነ የሰውን ጥረት እራሱ ታያለሽ። ያ ሰው ምንድን ነው ከኔ የበለጠ አካባቢን ሰላም አድርጓል ወይ? የሚያስጨንቀኝን ነገር እያቀለለልኝ ነው ወይ? እዚህ ጋ እየጣረ ነው ወይ? በቃ ከጣረ እግዚአብሔር ይመስገን አምላቭድ ብለሽ ሌላውን ደግሞ ቀስ በቀስ ይስተካከላል እያልሽ ቤቷን የምትገነባ እንጂ የምታፈርስ ሴት አትሆኚ፣ አትሞኚ። እና ለእሷም የመከርኳት ይሄንን ነው። ይሄ እግዚአብሔር የሰጠን ትልቅ ብለሲንግ ነው። ለዛም ነው ፈጣሪ ቤት እንዲፈርስ የማይፈልገው። ጠላለው የሚል አይደለም፣ መጽሐፍ ቅዱስ ላይ ብዙዎቻችሁ እንደሆንም ስትነግሩኝ ነበር። አንደርስታንዳት ነገር ግን እግዚአብሔር ደግሞ የፈጠረውን አሁን እኔን ሲፈጥረኝ ሰውነት ሰጥቶ የራሴን እንትን ኢሞሽን የሱን እስትንፋስ ሰጥቶ ሲፈጥረኝ በምድር ላይ እስከመሞት ድረስ እንድኖር አደለም አደለም። የምትችሉትን ያህል በጥሩ በበጎነት ኑሮን ትመራላችሁ የማይሆን ነገር፣ ግን እግዚአብሔርም እንደዛ እንድንሆን አይፈቅድም። በዛ አልስማማም እውነት ለመናገር ነገር ግን ዛሬ ተነስተን ልክ አሁን እኔ ሶሻል ሚዲያ ላይ የምሰማው ነገር አለ። ልክ ይሄ ፌሚኒዝም ላይ እኔ ጠንካራ ነኝ፣ እኔ ብቻዬን እንደዚህ እችላለሁ፣ እኔ ከወንድ እኩል ነኝ ምናምን የሚለው ነገር በፍጹም አልስማማም። ሲጀመር እምነት ያላት ሴት ከእንደዚህ አይነት ነገር ጋር የምታራምድ ከሆነ ከመጽሐፍ ቅዱስ ተቃራኒ ነው እየኖረች ያለችው። እና አንድ ሴት እኔ በጣም በቃ እንትን ነኝ፣ በጣም ደካማ ነኝ ብዬ ነው እንትን የምለው። ሴትነት ፌሚኒን ኒቲ ነገር ግን በድክመታችን ውስጥ በጸጥታችን ውስጥ ደግሞ ኃይል እንዳላቃለው ልክ ውሃ ቀስ በቀስ ድንጋይን እንትን እንደሚለው ሁሉ እኛም ደግሞ በድክመታችን በፌሚኒኒቲ በውበታችን ይሄ በቃ በላቪንግ እንትናችን ብዙ ነገሮችን መለወጥ እንችላለን። እና ይህንን ነው የመከርኳት። እና እስቲ እናንተስ ምን ትላላችሁ በእንደዚህ አይነት ሁኔታ ላይ እና እግዚአብሔር ይመስገን በብለሲንግ እግዚአብሔር እያስተካከለ የሚያኖረን አምላክ እሱ ይክበር ይመስገንልን። እና እንግዲህ እህቶቼ ስማርት ሁኑ እና በቃ ይቺን ለማለት ስለፈለግኩ ነው። እግዚአብሔር የያዛችሁትን ነገር ይባርክላችሁ። በልጆቻችሁ ከብራችሁ፣ ፍሬያችሁ አድጎ ደግሞ መልካሙን ዘመናችሁን የምታዩበትን ጊዜ ያፍጥንላችሁ። ታጋሽ ሁኑ። በቃ ቶሎ ተስፋ የምትቆርጡ አትሁኑ ለማለት ነው ይቺን ቪዲዮ ዛሬ ያጋራሁት። በጣም ነው የምወዳችሁ። በሌላም ቪዲዮ ደግሞ እስከምንገናኝ ድረስ በዚሁ ላይ ያችኋለሁ። ደህና ሁኑ ልኝ ቻው።